ያኔ ወድ እንኳን ደስ አለሽ። ይህንን የምታዩት የሶዚኪ መኪና ባለቤት ኦ ማይ ጋሽ ሩታዬ እንኳን ደሳለሽ። የመኪና ባለቤት ሆነች። አጅሬ ትንፋርቃለች። ሰውዬው እዚህ ጋር ሰርፕራይዝ ያደርጋል። ግን አንተ ተወላዋይ ነው ተወዛዋዥ ነው አንተ ተወዛዋዥ ሆንክ ልጅ ማለት ነው። ረጋ ብለህ ሰከን ብለህ በቃ ሚስት ጋር አርፈህ ተቀመጥና እንረፍበትኛም እንዴ እነ ትላልድና እዛ ጋር ዛሬ እዚህ ጋር ፈጣሪዎች ግብት ውስጥ እኛ አደንቅልሃለሁ ሸቅልባት በደምብ አድርገሽ ሸቅል። በሚስተን እንደዚህ ሰርፕራይዝ ስታደርግ ነው የሚያምርብህ ማለት ነው። እና መኪናው ከተገዛ ቆይተዋል። ቤተሰብ አልተሰጣትም ነበረ ለሩታዬ ማለት ነው። እንግዲህ ዛሬ ቀኑ ደርሶ ተሰጣት። እንኳን ደስ አለሽ ሩታዬ፣ ይገባሻል። እውነቴ ነው ይገባሻል ማለት ነው። እና ዛሬ ራሱ ሩታ ራሱ ተነፋ አርቃ ነው አብርሃምን ያገኘችው የሚያነፋርቅ ነገር ያነፋርቃቸው። አልተነፋረቀችም። የተነፋረቀች ለድራማ ነበር ያነፋርቃቸው ነው የራሱ። እነፋረቃለሁ አሁን ላይ ማለት ነው ማለት እነፋረቃለሁ፣ ገንዘብ ካገኘው ይቀልዳሉ። እን ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሰወዳችሁ ላይክ እያደረጋችሁ ማለት ነው። ውድ ቤተሰቦቼ እንግዲህ ሩታ የዛሬ ፈገግ ብላ አብረሀም የኔ ውድ ብሎ እንግዲህ ሰርፕራይዝ እያደረጋት ነበረ። እናንተ ድራማ እንደሚሰሩ ጠፍታችሁ ነው። እንደ ሩታ ደነፋርቃ ነው ያገባችሁ ብትነፋረቅ እንኳን የሰው ባላልዘረፈች ያላቸውን ቆየ ራሷ ባል ነው ማለት ነው። እና የአጅሪት ደግሞ የሰው ባል ነው እየተመኘች ያለችው እና ምን ምድርና ፎቅ ታገናኛላችሁ እናንተ። አሁን እኮ መናገር አታውቁ፣ ማውራት አታውቁ፣ ዝም ማለት አታውቁ። አሁን ምን ልበላችሁ አላቅም እውነት አላውቅም። እኔ እና ምኞትሽ እንኳንም ተሳካልሽ ሮታዬ። እኔ መቼ ነው ይሄንን መኪና የሚሰጣት ይሄ ልጅ፣ ይሄ የሆነ ተንገሲዝ የሆነ ልጅ መቼ ነው ተረጋግቶ አርፎ የሚቀመጠው ከሩታ ጋር ከሚስቱ ጋር እያልኩኝ ነበረ። እንግዲህ ዛሬ ቀኑ እንደርሱ ያው፣ ሰርፕራይዝ አድርጓት። የሚቀመጠው ስላችሁ በሚዲያ ወይም ደግሞ በድራማ ዓለም ነው የምላችሁ እንጂ አብሮ ነው የሚኖሩት። ደግሞ የት ሰርፕራይዝ እንዳደረገ ታይታችኋል? ቤት በላቸው ማንም አያቆም እኮ አንተ አንተ የተመታሁ ማለት ነው። ግን አደንቅለታለሁ፣ ውድ ቤተሰቦች። አብርሃም እኮ በደንብ ነው የሚጠብቃለ ሩታ። ድራማ ላይ፣ እዚህ ሚዲያ ላይ ነው የማያስከብራት እንጂ ማለት ነው። እን የምሬ ነው ብላቸው። ሚዲያ ግን እኮ ሚዲያ ላይ ብታስከብር ይሻለህ ነበር አንተ፣ አመዳም ግን ጎበዝ ነው። የምር በጣም ጎበዝ ነው። ጎበዝ የሆነበት ምክንያት ምንድን ነው? ለሚስቱ በደንብ እንትን ይላል ማለት ነው። እኔ ከማንም እንድታንስብኝ አልፈልግም ይላል ብዙ ጊዜ ማለት ነው። ውድ ቤተሰቦች በውስጥ መስመር ራሱ ከማንም እንድታንስብኝ አልፈልግም ይላል። የትኛው ባል ነው በአሁኑ ሰዓት ከማንም እንድታንስብኝ አልፈልግም ብሎ ሰርፕራይዝ ያደርገውና፣ እናመሰግናለን። አንተ አበዳም ጎበዝ፣ በቃ እንደዚህ ይቀጥልበት። ውሽሚት ስትነፋረቀር ውሽሚትን ያለልንቀውን በኋላ ውድ ቤተሰቦች ይቅርታ አድርጉልኝ እና እናት እቺ ነፍራቂት ማለት ነው። ነፍራቂት በለዋት አይሻልም? ብላችኋል እናንተ ላፈ ራሱ ይቀፋል ንግግሩ ማለት ነው። ስለዚህ ነፍራቂት በለዋት እላችኋለሁ። ውድ ቤተሰቦቼ፣ እውነት ለመናገር እኔ በጣም ደስ ብሎኛል። ሰርፕራይዝ ስለተደረገች ፈገግ ብላ ዘና ብላ እንድማለት ማለት ነው። ደስ ይላል። በቃ ይህ ነው የሚያምርበ ከዛች ሴትዮ ጋር ግን ምን ይሰማሻል? አንቺ ነፍራቃ ማለት ተነፋርቀሽ ቤት ገበያለሽ ቪዲዮ ትሰራያለሽ የሰው መሸቃያ ትሆናለች። ሚስቱ እዚህ ጋር ሰርፕራይዝ ያደርጋል እሱ አዛገ፣ ልጥፍ አቡ ልጥፍ ያደርገሽ፣ እቅፍ ስታደርግም ነበር። እንዴት እንደቀፈፈችኝ እሷ አላቀፈችው። የሚቀፍ ነገር ይቅፈፈሽ፣ አቡ አስጣል። እውነቴ ነው ምላችሁ፣ ውድ ቤተሰቦች፣ በጣም ነው የምታስጠላው። ለማንኛውም ሩታዬ እንኳን ደሳለሽ ይሄንን እንኳን ደሳለሽ ሳልል አላድርም ብዬ ነበረ ቪዲዮ ሰራሁኝ ማለት ነው በሰፊ ደግሞ መለስበት አለሁ በደንብ እንትን ብዬ ጥሩ መኪና ምርጥ የሚያምር መኪና ነው ሰርፕራይዝ ያደረጋት እ አሁን ማነው ሰርፕራይዝ የሚያደርገኝ ጋይስ ማነው ሰርፕራይዝ እንደ ዝች ነፍራቂት ልነፋረቅ መሰለኝ ሳስበው መነፋረቅን አይቀርም ጠብቁኝ ትንሽ ሞታ ዳለው እንጂ አልነፋረቀም እንደሷማ እንደሷ እሞታት አለው። ሞት ይሻላል። ለማንኛውም ጋይስ በያላችሁበት ሰላም ሁኑልኝ።